ሰላም እንዴት ናችሁ? ውድ ቤተሰቦቼ የፅጌ ሮያል ቤተሰቦቼ፣ እንኳን ወደ ቤቴ በሰላም መጣችሁ። ሰላም እንዴት ናችሁ? ናቸው ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ትንሽ ጥሩ አይደለሁም። ትናንትና ባየሁት ነገር ጥሩ ስላልሆንኩኝ ግዴታ መጥቼ ማናገር ያለብኝን አካል ማናገር ስላለብኝ ነው እዚህ የተገኘሁት ዛሬ እንግዲህ ያው ዳኒ ጋር የተገኘሁት። ዳኒ ቤት እንግዲህ ብዙ ጥሩ ያልሆኑ ነገሮች ተፈጥረዋል። እኔ ግን እንደ ፍቅረኛ ሳይሆን እዚህ ጋ የመጣሁት በቃ ነበርም፣ ግን ደግሞ አሁን ኤግስ ሆኗል። ግን ደግሞ በጣም አታክ እየተደረገ ነው በጣም ማለት በልጇ ተሸፍነው። በጣም እሱን እየጎዳችሁ ነው ያለችው፣ እና በዚህ ጉዳት ውስጥ እኔ ዝም ማለቴ ራሴን እንደ ኃጢአተኛ እየቆጠርኩ እንደ በደለኛ እየቆጠርኩ ነው። ይህን ነገር ደግሞ እንቅልፌን የነሳኝ እውነት ለመናገር ቤቲ፣ በዚህ ጉዳይ ላይ ተስማሚ መስልአልስማማማ። ምክንያቱም በመሀል አንቺ እየተጎዳሽ ነው። እዚህ ጋር ህይወት የሚባል ነገር አለ፣ ቁም ነገር የሚባል ነገር አለ ገባሽ? ቀጣይነት ያለው ነገር የሚባል ነገር አለ። እና የተደረግሽውን ተደርገሽ ማለት የተነዋል ምግብ ቅመሽ እስከ መባል ምናምን ደርሰሻል። ያ ደግሞ የሚገባሽ ወት ነው ብዬ አላስብም ያ አንቺ በጥሩ ነገር አስበሽ ሊሆን ይችላል ምናምን ግን እዛ ጋር የሚከላከልልሽ ሰው እንኳን ገብቶሻል አደለም በዛ ወይ ይሄ ነገር እንዲሆን እኔ አልፈቅድም ታውቂያለሽ ፍላጎቴ ያን ያህል አደለም ግን ምን ማድረግ ይቻላል ማለት ፍቅር ውስጥ ነሽ ፍቅር ውስጥ ባቶኝ አታዝኝለትም ነበር ፍቅር ውስጥ ባቶኝ እዚህ ድረስ አንድርስም ነበረ ፅጌ ገባሽ ይሄ ኦቪየስ የሆነ ነገር ነው ነገር ግን እኔ አንድና አንድ ፈልገው የራሽን ህይወት እንትኖሬ ነው በቃ ገዳኔ ጋም ቢሆን በጣም ደስ ይለኝ ነበር። ተዋዳችሁ ተፋቅራችሁ ከማንም በላይ ደስተኛ ነኝ። ታውቂያለሽ ደስታሽን ብቻ ነው መፈልገው ግን ደግሞ ህይወት አይገባሽም። እኔ ደግሞ እሱ እየተጎዳ ነው ያለው ነው እያልኩሽ ያለሁት። በጣም እየተጎዳ ነው። እሷ ልጇን መጠቀሚያ ነው ያረገቻለች። ሊጎዳ ይችላል ፅጌ። ነገር ግን እኛ ይሄን ነገር ቀንን አልተናገርንም ነበር ወይ? ሚጸጽትን ነገር አታድርግ አላልነውም ነበር ወይ? ገብሻለሁ። እሱ ኦፍኮርስ በቃ ያሀውትካሙ ነው ይሄ ደግሞ የተደረገው በቃ ይሄ እንትኑ እኮ ነው ሪዛልቱ እኮ ነው ውጤቱ እኮ ነው ፅጌ። እንደውም በማድረግ የተጨነቀ ነው እሱ አውቃለሁ። እስኪ ድረስ እንደሚያስብ እስኪ ድረስ እንደማያስቡላ አውቃለሁ። እዚህ ማውራት አለብን። ሁለቱን ማውራት ፈልጋለሁ። ሚስት ምናምን ባለፈው ተነጋግራለ በዚህ ጉዳይ ላይ ሁለታችሁንም ምናምን የሚባል ነገር እሱን ደግሞ እንደማልፈቅድልሽ ማወቅ መቻል አለብሽ። ፍቅር ነገ ጠዋት ይለቃል ፅጌ። ገብሻል። ህይወት ግን መቀለጃ መሆን የለበትም። ስያሉት ሁለተኛ ሚስት የተደር እንደማትሆኝ አውቃለሁ፣ እችልሽ ግን ኦልሬዲ ቤቱ ገብታለች ፅጌ። ዛሬ የመጣ ነው እዚህ አይተሽ፣ እኔ እንዲቆርጥልሽም ስለምፈልግ ነው አይተሽ። ያለው ጥያቄ ጠይቀኝ፣ ቀጥታ ነው የምንመጣው። ሳ በጣም እየጠቀመችበት ነው ይሄ ነገር። ስለዚህ ልጁ ደህና መሆን አለበት። ከኔ በላይ ደግሞ ማን ያስብለት ይችላል? ታውቂያለሽ፣ ስታሳይሽ በጣም በጣም ነው ማዝንልሽ ምን ተፈጠረና ነው የምታዝኝልኝ? ምክንያቱም ከውስጥሽ ያለው ነገር እኮ ያለ ፍቅር የሚመጣ ነገር አይደለም። ገብቶሻል። ኖርማል ዝም ብሎ ከፍቅር ውጭ ያለው አሁን እኔ ፍቅር ውስጥ ስላለንኩኝ ውጭ ላይ ስለሆንኩኝ ነው ይህን ነገር አስቤ የምነግርሽ። ፅጌ ትክክለኛ ነገር አይደለም እያልኩ ያለሁት ገባሽ? ያንን አውትካም እቺ የልጅቷን ነገር ራሱ ለእሱ ነው እያዘንሻለሽ። ፅጌ ህይወትሽ ደግሞ እንደዚህ መሆን የለበትም። ቤት ገባሽ በቃ፣ አልተረዳሽ። እሺ በቃ አሁን እዚህ ድረስ መተናል አይደለም፣ እዚህ እናውሯቸው በቃ ማንም ማንም እንትን መሆን የለበትማ። ገባሽ ማለት በሆነ ነገር እሷ መጠቀም ያደርጋል እሱ ደግሞ ነፃነቱን አቶ መኖር የለበትም። ስለዚህ ይሄ ልጅ ተጨንቆም ሊሆን ይችላል። ገባሽ ከጎኑ ደግሞ መሆን ያለብኝ እኔ ነኝ። ነገ ደግሞ ማለት ከጎኑ ባለመሆኔ ራሴ ጥፋተኛ ማድረግ አልፈልግም። አንቺ ማድረግ የምትፈልጊውን ነገር ጠቅላላ እናደርጋለን። ትክክለኛው በቃ ይሄ የሚገባኝ ህይወት ነው ብለሽ ነገ የሆነ አይነት ነገር እስክናደርግ ስ አብሬሽ ነው ገብቶሻል። በቃ ደህንነቱን የሚያሳስብሽ እሺ፣ እንምጣ። ደህንነቱን ነው በቃ ልጅቷ የተጠቀመችበት ነው። እሺ፣ ቼክ እናድርግ ያለው ነገር አጣርተን ሚት እኮ እሱን ነው የምፈልገው። እኔ በመሀላቸው ገብቼ ወይም ደግሞ ተለጣፊ ሆኜ ወይም ሚስት ሆኜ በቃ ይሄ ዝም እንዲሰጥሽ ነው የማልፈልገው። እየበጠበጠች ነው። ኦልሬዲ፣ ቤት ሴት ይዞ ገብቷል። መኖር እየጀመረች ያለ ሴት ናት ምናምን። ገብቶሻል ፅጌ

ማንም ሰው ኮንፈርቱን ተነስቶ መኖር አለበት ብዬ አላምንም፣ በበኩሌ ማለት ነው። ሰው ማላምንበትን ነገር ማንም ሰው ላይ ሲካሄድ ማየት ማለት ነገ ደግሞ እንዲቆጨኝ አልፈልግም፣ ነገ ደግሞ እንድወቀስበት አልፈልግም። አሁን ለምሳሌ ነገር ተነስቶ የሆነ ነገር እንደዚህ እንደዚህ ማድረግ ነበረብሽ ቢላይ ባለማድረግ ውስጥ መጸጸት አልፈልግም። በጣም ብዙ የራሴ ጥፋቶች ሊኖሩ ይችላሉ። አሁን ቤት እንድትረጅኝ የሚፈልገው ነገር የእኔ ጥፋቶች ሊኖሩ ይችላሉ ማለት ስለሰርቼ ሊሆን ይችላል ሜይ ቢ ነገሮችን ባለማድረግ እኔ ከኔ የሚቀሩ ነገር ኖሮ ራሴን እንዴት ነው ጥፋተኛ አድርጌ የማይኖር አልፈልግም። ትክክል እንደሆንኩኝ ማመን እፈልጋለሁ። ለዛም ነው የመጣሁት። ገባሽ? ብዙ ጊዜ ሁልጊዜ ጥያቄ ላይሽ ላይ ያለ ምክንያቱም እሱ በ ይዛች ጊዜ ያደረግሽን አንድ ነገር ደግሞ ለዚህ ሁሉ ጉዳት እንትንሽ እንዲሆን አልፈልግም። ገብቶሻል? ጊዜ ስጠኛችም ነገር ማለት ላይ ሁሉ ነገር ያመጣብን ሁሉ መዘዝ ያመጣብን ልጅቷ ጎበዝ ናት ከአንዳንድ አረገዘች ትብሻል፣ አይደለ? ያንቺን አፖርቹኒቲ ነው እንጂ ተጠቀመችው። ፅጌ ያ ነገር ውስጥሽ እንዳላቃል እስኪወጣልሽ ግን የምንሄድበት ድረስ እንሄዳለን። እና ደግሞ ማወቅ ያለብሽ ነገር ዲጂታል አርጉዝ ነኝ በሚል በጣም ይሄ ኦቪየስ የሆነ ነገር ነው። እሱን ኮንትሮል ለማድረግ ነው ነገር በጣምም እየገረመኝ ነገር ሆነ ታውቂያለሽ፣ ሁሉም ሰው ያረግዛል አይደል እንዴ? የእሷ እርግዝና ሌላ የተለየ ከሌላ ፕላኔት የመጣ ምናምን አስመሰለችው። በዚህ ልክ አታክልት ልታደርገው አይገባም ነው ይ ሳብገባሽ እንዴ እርግዝና በጣም እሱ አርግዟል። ተንኮለኛ ናት። ምዳያት ከሆነ ፅጌ ገሻይ ከመጀመሪያም እኔና ሜሪ ስንጋጭበቸው የነበራቸው ጊዜው ትዝ ይልሻል። ሜሪ እሷ ላ እሷ ታዝን ነበር ምናምን ምናምን ነገሮች። አሁን አይ ቲንክ ሁሉም ሰው የልጅ እሷ ተንኮል ገብቶታል ፅጌ። አይ ሚን ዳኒ ብቻ ነው ያልታየው። ሲቀጥል ደግሞ ምንሎ ተቀልሽ ኢቨን ስደውልለት እሱን ለማያነሳ ነው የምነግርሽ። ለዛም ነው እኔ ደውዬ በስልክ ምናምን ማውራት አልቻልኩ። ስልኩን እሷ ነች የተቆጣጠረችው ያለችው። በቃ አጠቃላይ ልጁ ቁጥጥር ውስጥ እንደገባ ነው እኔ የማስበው። ገብቶሻል። ሰው ላይ ነገር አደጋ ውስጥ እንኳን ካለ ቢያንስ ያውራል። እኔ ደግሞ ከቤት ውጪ ሌላ አማራጭ የለም። መጥጄ የማወራበት ግባሽ፣ የድጅ አወራዋለሁ። በቃ እናደርጋለን። ይህም መብትሽ ነው። አስራ ምናምን ዓመት ያባከሽበት ሰው ነው። ገብቶሻል ፅጌ አይኖ፣ በአንዴ እንደዚህ ውጥት ማለት ይገብቶሻል፣ ገብቶሻል። ለዚም ደግሞ እሱ ስቲል አንቺን ሲያገኝ የሚሰጥሽ ሆን አይነት እንትናለ ፈልግሻሉ፣ ና የሚሉት ነገሮች አሉ። እኔ ግን አንድና እንደ ታውቂ የሚፈልገው ነገር እስከመጨረሻ እንዳለ። ይሄ ግን የአንቺ ህይወት እንዲሆን አልፈልግም። እንዳትሰጥ ቅዱሳን ሕይወትሽ በዚህ እንዲመራ አልፈልግም። አድርገን አለብን ነገር እናድርግ። አዎ ባይሆን ጥሩ ነው፣ ሁሉም ነገር በመልካም ቢያዝ ጥሩ ነው። ግን ደግሞ እኔ ውስጤ አልችላለኝ ይመስልሽ በቃ ችዬበት የለም። ነገሩን ትውት ማድረግ ባደርገው ደስ ይለኛል። ግን ስቀመጥ መቁነጠነት አለ፣ መተኛት አልችልም። የሆነ በቃ ውስጥሽ ሰላም የሚሰጥሽ ነገር የለም አደለ። ከዚህም በቃ መክፈል ካለብኝ መስዋዕትነት ለእኔ ኖርማል ነገር ነው። በጣም ብዙ ጊዜ አብረን አሳልፈናል ምናምን እና

የምናደኝበትን ቤትን እንፈልጋለን፣ አይመስልሽም? ሁል ጊዜ በሩ ጋ ስለች በጣም ፈራለን። ድምጽ አለ።

አንቺ ትእዛዝ የምታስተላለፍ ሰው አይደለሽ። እዚህ የቤቱ ባለቤት ደውይለት ይምጣ። ግን ልናወራሽ እንፈልጋለን። ቢያንስ ዛሬ ተረጋግተሽ የምትሞላት ሰዎች እርግዝናሽ እኛ ቤት ኖ አይ የማይሆን ነገር ውስጥ መግባት አልፈልግም። ውስጣችን የፈጠረብን ጥያቄ ነበረ፣ እሱ ልናወራችሁ የመጣው ነገሮችን በውጪ ልትጨርሰው መሰለኝ የመጣ ነው

አንቺ ጤኛ አይደለሽ እንዴ? ያው ይቻላል እንዴ? ደውል። ለምን እንደዚህ ምንም እንደማታደርጊ ምንም እንደማታደርጊ እኮ ያውቃል። ምን አስፈልግሽ? ምን አስፈልግሽ? የሆነ ድራማ። ምን ቤት ነሽ አንቺ?

ምንድን ነው ፕላናችሁ? ማለት እኔ ሁሉ ነገር እየከፈልኩ ያለሁት ብዙ ነገሮች እየቻልኩ ያለሁት ለልጅ ስል ነው። ተረዳሽኝ እንዴ? እሱን ለማሳጣት ነው የምትሞክሩት? ለምን እንደዚህ ታረጉም? በዚህ ሰዓት እሷ ከእሷ ጋር

ከዚህ በላይ የምትናገራቸው ነገሮች እንዲያሳምሟትም እንዲያሳምሙኝም አልፈል አንተም አንተም የምትናገረው እና እሷ የምታደረገው ነገር ደግሞ ለእኔ አያሳምመኝም። እኔ ጭቅላት የለኝ ምንም ስለማራሱ ችግር የለውም ናንተ

ያቺ መቆም እዚህ ጋር ህመም እየፈጠረ ከሆነ ማለት ነው፣ ልጄን እያሳመመው ከሆነ ችግር የለም። በጣም ይቅርታ። ውጭ በቃ ማንም፣ በኋላ እኔም ፍለጋ አትንከራት። በጣም ደህና ነኝ። በቃ ለልጄ ስል መክፈል ያለብኝ ነገር በሙሉ ከፍላለሁ። ፍቅሬንም ማጣት ይሁን ራሴንም ማጣት ይሁን አጣለሁ። ነገሮችን እያረጋጋውን ያሉት እያረጋጋ አይደለም እሷ ነው እያረጋጋ ያለእ እያረጋጋኝ አይደለም መቼም ቢሆን። በጣም ይቅርታ ለተፈጠረው ነገር ጽጌ ድጋሚ እኔን ለማውራትም ሆነ ምንም ለማድረግ በቀ የሱን ባለችበት ወይም ደግሞ ዚህ ቤት እንዳትመጭ ብዬሽ ነው።

ስሚኝ አንቺ ብትታመሚ የሆነ ነገር ብትሆኝ፣ አንቺም ልጅም ትጎዳላችሁ። አይ ደግሞ ያንን አልፈልግም እኮ እሱ እንዳይሆን ነገሮች በውጪ ጨርሱ፣ ይናገራሉ።